ቁጣ ልወስደው ስትል ሰላምዬ ከች ብላለች። ይ ሰላምዬ እጅ ሽባረክ ነበር የሚባለው እግር ሽባረክ ጊዜዎች የመጣው እደጣ ክፍል ማለት ነው። ሰላም እንዴት ናችሁ? ወዴና የተከባራችሁ የዘህራ ሙካሌድ ኢትዮ ተከታታዮች ሁሉ ሰላም ሁሉ መልካም ሁላችሁና ከኔ ጋር አልሐምዱሊላህ። ውዶች የቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት፣ አበረታቱኝ። ስለምታበረታቱ ከልባ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንደምላቸው ላይክ አለው እይታን ብዙ አለው ኮሜንት ነው የሌለው፣ ኮምቱ እንጂ ውዶች የመሆናችሁ ነው። ኮምቱ ኮምቱ፣ ኮሜንት ደግሞ የምታስቀምጡልኝ ከልብ አመሰግናለሁ። ክበሩልኝ ውዶች። እንግዲህ አበቂ ትናንትና ባለፈው ቪዲዮ ላይ መቀስ ይዛ የዳጣን ጸጉር ልትቆርጥ፣ ያው በጣም ተጠራጥራለች። ለእናቷም እያለቻት ነበሩ ለሶስት እናቴ ዳጣኮ አባቴን ትመስላለች፣ ልብ ብዬ ሳያት። ሳያት ዳጣ አባቴ ነው የምትመስለው ያለች እናቷ ልብ ውስጥ ራሱ የሆነ ሸክ የሆነ ጥርጣሬ እየፈጠረች ነበረ። ዛሬ ደግሞ ምን ከዛ እናቱ ዩቱ ትቆጣቻት ምንድና እንጂ ደጋግመች ደዝም ትደዛ እዛ አማኑኤል ሆስፒታል ነው የማስገባሽን ቢታለች። ምንድነ ምትጨማለ እንዴት አባትሽን በዚህ መልኩ ትጠረጠረዋለች ብላት ነበረ። ሴቱ ቅንጠት ያህል ባሏን አልጠረጠረችውም። ያው ጉዱን አላወቀችም እሷ ማለት ነው። እቺ ግን ተንከሲስ ጉዱን ለማውጣት እንግዲህ እየጣረች ነው። ያንን ለማድረግ ደግሞ ምንድን ማድረግ አለብኝ አለች። ዲኤንኤ ማስመርመር የእሷን ጸጉሯን ቆርጬ ወስጄ ዲኤንኤ አስመርምራሉ ብላ ዳጣ በተኛችበት መቀሷን፣ ዳጣ እንዲያውም በጣም ነው ማወዳት፣ በጣም ያው ፍቅረኛዋ ትወደዋለች፣ ገና ለገና እሱ ስለሚቀርባት እሱ ጋር ተቀራረባለች በሚል በጣም ነው ማወዳት እና መቀሷን ይዛ ልታስመረምር መቀሷን ይዛ ስትገባ ነበር ቪዲዮ ያለቀው። መቀስ ይዛ እንደውም ቆርጣ እየቆረጠቻት ነበር የመሰለኝ፣ ግን አልቆረጠቻትም ማለት ነው። እሷ እንዳጣም ትንቀሳቀስባት፣ ልትቆርጣ ስትል ትንቀሳቀሳለች። እሷ ተኝታለች፣ ትንቀሳቀስ። ሰላም እንደ አጋጣሚ ለነገ ቁርስ ይሆነኛል ብላ ልሰራ ልታዘገጃጅ ወደ ኩሽና ስታልፍ እንግዲህ አይታታለች ማለት ነው። ከዛም በኋላ ምን ጠታለች እና ምንድን ነው አለቻት ቃስ ብላ ገብታ ስታያት ጸጉሯን ልትቆርጥ ምንድን ነው ተነበረ። ምናባሽ ታደርጊያለሽ አንቺ እዚህ አለቻት ለማዳጣ ክፍል አንቺስ ምን ያረሽ? እኔማ ነገ የሚሆነውን ለቁርስ ላዘጋጅ ነው። ለምንድን ነው ስትላት፣ መቀስ እኮ ይዘሽ ጸጉሯን ልትቆርጭው ነበር። እና ታዲያ እዛው መጥበሽ ሂደሽ አተር መጠመጭ። ወይ ወይ ባህሪ ባህሪ ዘገኛ ለዛ ግፍትር አርጋት ወጣ ሄደች ማለት ነው። ዳጣ ደግሞ ንቅታ ለምንድነው ምንድነው ስትል ዳጣዬ ምንድን ነው ብላ ያኔ በጣም ግራ ተጋባት። ለምንድነው ጸጉሯን መቀስ ቆርጣ ያለችው? ከዛ ለዳጣ ምን ነገረቻት? ነገርሽታት ዳጣዬ የጸጉርሽን እኮ ልቆርጠው ነበረ? ለምንድነው ቆርጣው ነበር ለምን ስትላት እንደ ይች ምንድነው ደግሞ ተጸጉሯ የሚፈልግ ቢያንስ ዳጣ መጠርጠር ነበረባት። ዳጣ ገብየ ፀጉሯን ቆርጧል ወስዶ ነው ነገሩ። ምናሳውቃት ይሄ በፀጉር ይሁን በምን ይሁን በቤት የሚሆን እኮ የምታውቀው ጉዳይ የላት። እና ፀጉርሽን እኮ ልቆርጠው ነበረ ስትላት ደግሞ ለምንድን ነው ፀጉሬን እምቆርጠው ትላለች። እኔ እንጃ፣ ወይ ቀንታብሽ እንደሆነ በፀጉርሽ ቀንታ ይሆናል። ምን እኔ የተፈለገ ቆርጭ እዛው እሰጣት አለች። ቆርጭ ነው አለች የምሰጣት። እሷን የሚያስደሰታት ትሆን ችግር የለውም ደግሞ በእኔ ፀጉር ምንድን ነው የምትቀረው አለች እሷም። እሷም ሰላምም፣ ዳጣዬ፣ ክላስሽን ቆልፈሽ ነው መተኛት ያለብሽ አለቻት። ምን እኔ እኮ ጎዳና ላይ ስለሆነ ያደኩት ተላይም ሰማይ ነው ከምድር ምድር ነው፣ እና በር ስለማላውቅ እኮ ነው አለች። ምን ጎዳና ነው እንዲያደርሸው ስትላት፣ አይ አይ፣ ጎዳና ሳይሆን ያው አንዳንድ ጊዜ ጎዳና ላይ ነው ለማለት ነው ብላ ተው፣ ተበተበች ማለት ነው እና ከዛ ሰላምዬ ዝህ ደሬ ያለቻት ዳጣ ሰላምን ማለት ነው። ዙህ ደሪ ሰላም እየስትላት ዙሆን ጋር አለ ሰላም፣ ደግሞ አሁም ችግር አለ ለዛሬ ዙህ ደሪ ብላ ለመነቻት። እሷ ማለት አፈረሽን ብላ እሺ ብላ አሷ ዘንድ ዳጣ ዘንድ አደረች። እናትና ልጅ ዛሬ ባ እንዳተሩ ልክ እንዲ ልጇ ክንዷን አንተረሳ ፀጉሯን እየደባበሰቻት ተዳጣም ተኛች ማለት ነው። በጣም ነው ደስ የሚሉት። ከዛ ውዶቼ በኋላ ሲነቁ ከዛ በጣም እጅሽ በጣም ነው የሚመቸው ፀጉሬን እየደባበሽ ስተኛ በጣም ደስ ይለኛል አለቻት እንዴ እናት የለሽም ምን ፀጉርሽን የምትደባበስልሽ ስትላት በላ ደግሞ አሁንም ተብትብትፋ ዝም አለች ማለት ነው እና ሰላም እያንች ግን ልጅ የለሽም እንዴ አለቻት እንዴት ግን ልጅ እኮ ያለሽ ትመስል ያለሽ አለቻት እና ሰላምም ምንም መናገር አፈያለ እስታሁን እሷን ልጅ አለኝም ልጅ የለኝም አላለች ማለት ነው እና ልጅ አለኝ ይመስላል ወደ ስትላታው አይ ምናምን በላሷም። ስለዚህ መናገር አልፈለገችም። እሷም ምን ተንፋሻሽ ደስ ይላል፣ እሷም ደግሞ ክንዲሽ ተመችቶ ይናደርኩት በጣም ነው ደስ የሚለው ምናምን ታባባሉ፣ ተሞጋገሱ ማለት ነው እና ዳጣል እንግዲህ ጠንቀቀ በተላሪፍ ነው። ምክንያቱም እች ያበቅል ሰውየውን ቀድማ ዲኤንኤ ማስመርመር የለባትም። ሚስጥራቸው በሰውየውና በደጣ መካከል መቆየት አለበት። ችግሩ ምንድን ነው? መጨረሻ ቪዲዮ ላይ ስለሌላ ደግሞ ሌላ ቪዲዮ ሰራለሁና መጨረሻ አካባቢ ቪዲዮ ላይ ሴትየቱ ስለ ዲኤንኤ ዩቱብ ላይ ታያለች። ዩቱብ ላይ እያየች እያየች፣ ከዛ ሰውየው ቁጭ ብሎ ኮምፒውተር ላይ እንትን ይላል፣ ይነካካል። እና ኮምፒውተር እሷ ሴትየዋ ግን ዲኤንኤ ምንድናለች፣ ግን ዲኤንኤ እንዴት ነው የሚሰራው ነው ምናምና፣ ድንግጥ አለ። በቃ እሱ ድንግጥ ነው ያለው። እንዲ፣ ለምንድን ነው ምንድን ነው ነው ተደናገጥ ካለችው፣ ማን ተደናገጠው? እኔ ግን አንቺ ለምን ፈልግሽ ነው ምና በቃ ቅብጥርጥር አለ ማለት ነው ያለበት ይገንበት፣ አለች። በጣም ደነገጠች ሆና ነው አንተ አሁን የምንድን እኔ ነው ብሎ ሰውየውም አለባት። እና እንዲዛ ሆኖ ቪዲዮ አለቀ ማለት ነው። ዲኤንኤ መመርመራቸው የማይቀር ነው። ሌላው ደግሞ እሱ ዳጣ ሞገስ ጋር ሄዳ ነበር ዛሬ ሞገስ መጥቷል። ከምሳሌ ወደ ዳጣ ድራማ ዛሬ ተቀላቅሏል እሱ ማለት ነው እና ሞገስ ምሳይ ጋበዛታል። ዳጣ ንሻይ ነው ቡና ቡና ጋበዛት እና ተነ ውሃን ጋብዛቸው እሷን ነው ከነዚ ሄዱትና እንዴት ነው ምናምን ምን ይላታል? በቃ ደስ የሚሉ ወይ ሰላም የምትባለውማ አለች። በቃ እኔ እንዴት እንደሚገልጻት ሁሉ አላውቅም። በቃ ረሃ የሆነ ሴትዮ ናት። በቃ ስለሷ ምን ልበልህ አለችው። በቃ መንገር መናገር መናገር ራሱ በቃ ኦቨርስት ሆንባት ድረስ ነው ስለሰላም መናገር ና ውሃም እንደዚሁ ናታን አንድ ብቻ በቂ የምትባላለች። በቃ ውድኝ ምንግምጣም ነው መወዳተ ምናምላለች እህትሽ እህትሽ ምንድን ነው እህቷ መሆንሽን ስላላወቀች ይሆናል ምናምን ቀስ ብለሽ መግባባት አለብሽ አላት። እሺ አለችው። ከዛ ስለ እናትሽ ሳላት ስለ እናት ምንም ነገር የለም ሳነሳበትም ስለሚቆጣ እኔም አላነሳሁበትም አለችው። እሷም እና ውዶች ላይክ ሸር ሰብስክራይብ አድርጉ ስለ እናቷ ላዚም ስለ እናቷ ማወቅ አለባት ሰውየውም እስከ መቼ እንደሚደብቅ አይታወቅም እንጂ ላዚም ናትና ልጅ ማገናኘት አለበት እነሱ እንግዲህ ቀርበው ተገናኝተዋል ልጅሽ ናት ልጅሽ ናት መባባል ነው አሳስ እኮ በአማርኛ አላቅም እና ውስጣቸው ይነግራቸዋል ናትና ልጅ መሆናቸውን አሁን ራሱ እንደምታዋቸው ምርጥ ናትና ልጅ ናቸው ቪዲዮ ላይክ ሸር ሰብስክራይብ አድርጉ ባይ ባይ ዛሬው ቪዲዮ ይመስላል ባይ